ሰዎች ከዘመናዊነት ጋር በተያዘ የአኗኗር ዘይቤ ለውጥን እያደረጉ መጥተዋል። ይህ የአኗኗር ልማድ ለውጥ ደግሞ በሀገራችን በፍጥነት እየተስፋፋና እየተለወጠ ይገኛል። ከብዙ የአኗኗር ዘይቤ ለውጦች ውስጥ የአመጋገብ ስርዓታችንን ብንመለከት አዘጋጅቶ ከመመገብ ይልቅ የተዘጋጁ ምግቦችን የመመገብ ልማዳችን ዳብሯል። ይህም ከፍተኛ ጉዳትን የሚያስከትሉ ምግቦችን እንድንጠቀም በር የከፈተ አጋጣሚ ሆኗል። በተለይም በትንሽ ደ ደቂቃ ውስጥ ለምግብነት የሚበቁ የታሸጉ ምግቦች በውስጣቸው መርዛማ ንጥረ ነገሮችን ያመቁና ለከፍተኛ የጤና ቀውስ የሚዳርጉ መሆናቸውን በመሸሸግ እኚህን ምግቦች መጠቀምን እንደ ዘመናዊነት፣ እንደ ጊዜ ቁጠባና ጠቃሚ ንጥረ ነገሮችን መሸከማቸውን እየተነገረ ተጠቃሚውን ማታለል ተያይዟል። በአገራችን እንደ ኢንዶሚን፣ ቴስቲ ሶያ የመሳሰሉ ምግቦች ከህፃን እስከ አዋቂ የሚጠቀሙት ሆኗል። ነገር ግን ስለ ቴስቲ ሶያ እጅግ አስደንጋጭ መረ መረጃ ተሰምቷል በገበታችን የቀረበ ገዳይ መሆኑም ተረጋግጧል መረጃውን እናጋራችኋለን በሌላ መረጃ ከታሸገ ውሃ ውጪ ሌላ አይነት ውሃን መጠጣት እንደኋላ ቀርነት መቆጠር ለተጀመረበት ሀገራችን አስደንጋጭ መረጃ ተሰምቷል ይህም መረጃ ለአለም ህዝብ ሁሉ አስደንጋጭና ማስጠንቀቂያ ቢሆንም እንደ ሀገራችን ላሉና ከተፈጥሯዊ ሂደት እየወጡ ወደ ሰው ሰራሽ አለም ለመጓዝ ለሚፋጠኑ ሀገራት ግን እንደ ማስጠንቀቂያ ደውል ነው በፕላስቲክ የታሸጉ ምግብና መጠጦች የሚያስከትሉትን ጉዳፍ ይፋ ወጥቷል። መረጃውን ልናደርሳችሁ ወደናል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው ቪዲዮ የአኗኗራችን ለውጦች ያመጡብንን መዘዝ የሚገልጥ መረጃን እናጋራችኋለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እንድትከታተሉን እንጋብዛለን። ከሀያኛው ክፍለ ዘመን አንስቶ በተለይ አሜሪካን ውስጥ ወርቃማ ወይም ደግሞ ተአምረኛው እህል የሚል ስያሜ አግኝቷል አኩሪ አተር ተቆጣጠር በፕሮቲንና በቅባት ምንጭነቱ የሚወዳደረው የእህል ዘር እንደሌለ ባለሙያዎች ይናገራሉ። ስለ አኩሪያተር ሲወሳ ብዙዎች የሚያስታውሱት ለህጻናት አካል ግንባታ ጠቃሚ መሆኑን ነው። ብዙም ጊዜ የተነገረለት ይህ ጥቅሙ ነው። ከቅርብ ዓመታት ወዲህ በኢትዮጵያውያን የምግብ ለዛን ተላብሶ በተለይ በምግብነት መቅረብ እንደሚችል እየታየ መጥቷል። ለምሳሌም ቴስቲሶያ፣ ሶሲሶያ የሚሉ ከአኩሪያተር የሚዘጋጁ ምግቦችን ማስታወስ ይቻላል። እንዲሁም ዘይትና ወተትም የሚዘጋጅበት መሆኑ ይነገርለታል። ይህም አኩሪ አተር ወደ ኢትዮጵያ የገባው በ1950ዎቹ መሆኑን በእህሉ ላይ ምርምር ያደረጉ ባለሙያዎች ያስረዳሉ። ነገር ግን እህሉ በፋብሪካዎች ተቀነባብሮ እኛም እለት ዕለት ምግቦቻችን ላይ የአኩሪ አተር ውጤቶች የሆኑ ነገሮችን እየተጠቀምን ይገኛል። ጣፋጩ መርዝ አኩሪ አተር። በሀገራችን ጓያ የተባለ ጥሬ በችግር ጊዜ ሰዎች ሲመገቡት እግራቸውን ሽባ እያደረጋቸው ሲመለከቱ ጉልበት ሰባሪ ያሉት እግር ነርቭ የሚነካውን ከጓያ አካል የሆነውን ንጥረ ነገር ጓያውን ውሃ ውስጥ በመዘፍዘፍና ገለባውን በማስወገድ ማጥፋት ይቻላል። ይህንንም ዘዴ ህዝቡ እንዲጠቀም ግንዛቤ ይሰጥ እንደነበር ይታወሳል። በጥፋት አይነቱ ከጓያ እጅግ በከፋው አኩሪያተር ላይ ግን እንደዚህ የሚያደርጉ አካላት ጠፍተዋል። መንግስታዊ ያልሆኑትስ ስለ አኩሪያተር የማወቅ ጠንቅ እናሳውቅ ቢሉ በበጎ ምግባራቸው ብዙ የሚያተርፉ አይሆኑም። ማንስ ሲደጉማቸው ይታያል? ችግሩ ያለው አኩሪ አተር እንደ ጓያ በግለሰብ ገበሬዎች ተመርቶ በትንሹ ጥቅም ላይ የሚውል ሳይሆን በሰፊው ማሳ ታርሶ በከፍተኛ ኢንዱስትሪ ተቀነባብሮ ከቅባት እስከ ስጋና ወተት እየተደረገ ከከብት መኖነት እስከ ህጻናት የወተት ዱቄት ሆኖ ስለሚመጣ ይህ ግዙፍ ኢንዱስትሪን መጋፈጥ እጅግ በጣም ከባድ ይሆናል። በዚህ ላይ ደግሞ ከሚያደርሳቸው ጥፋቶች አንጻር ሆን ተብሎ የሚሰራጭ መሆኑ ሲታወቅ የሚቃወመውን ሁሉ ከባድ ስልታዊ ትግል እንደሚገጥመው ይረዳል። በዚህ ላይ ደግሞ ደግሞ አኩሪ አተሩን ከሰማይ እንደወረደ መና የሚቆጥሩት አትክልት ተመጋቢዎች ግለሰቦች ስላሉ በፍቅሩ ተነድፈዋል። ሌሎች ከጤና ጋር በተያዘ ምርጫቸው እያደረጉት ይገኛሉ። እህሉን እንደ መና የሚቆጥሩት አትክልት ተመጋቢዎች ታውረዋልና ምንም ማድረግ አይቻልም። በጤና ምክንያት የመረጡት ግን ሐኪሞችን አማክረው ሌላ አማራጭ ቢፈልጉ ይሻላቸዋል። አተርፍ ባይ አጉዳይ እንዳይሆኑ። ስለ መርዛማው እህል በእንግሊዝኛ ቋንቋ የተገኘው መረጃ በአማርኛ ተተርጎሞ እንዲቀርቡ ቀርቧል የሚጠቀሱት ዓመታት ግን በጎርጎሮሲያኑ ናቸው። የአኩሪ አተር ሽያጭ በተአምራዊ መልኩ እንዲጨምር ያደረገው ፕሮፖጋንዳ እጅግ አስገራሚ የሚሆነው ከጥቂት ጊዜያት በፊት በእስያም ሳይቀር አኩሪ አተር አይበሌ የነበረ መሆኑን ተገንዘቡ። እንደምንገነዘበውም አኩሪ አተር የአፈርን ናይትሮጂን ይዘት ለማስተካከል ነበር የሚተከለው። ማጠንሰስ ወይም ደግሞ በውሃ መዘፍዘፍ ፈርመንቴሽን ዘዴ እስኪደርስበት ድረስ አኩሪ አተር ለመብል አልዋለም ነበር። ቻይናዎች ያልተጠነሰሰ አኩሪያተር በሌሎች የጥራጥሬ ዝርያዎች ወይም ደግሞ ለምሳሌ እንደ ምስር አይነቶቹን እንደሚያደርጉት በልተውት አያውቁም። ምክንያቱም አኩሪያተር ከሌሎች የበለጠ ተፈጥሯዊ መርዝ ወይም ጸረ ንጥረ ምግብ ወይም አንቲ ኒውትረንስ አለውና። ከእነዚህ የመጀመሪያዎቹ ኢንዛይም አጋቾች ናቸው። ትራይፕሲን እና ሌሎች ፕሮቲንን ለመፍጨት የሚያስፈልጉ ኢንዛይሞችን ያግዳሉ። እነዚህ አጋቾች በመደበኛ የምግብ አዘገጃጀት ዘዴ ሊወገዱ የማይችሉ የተሳሰሩ ፕሮቲን ናቸው። ክፉኛ ጨጓራን የሚነኩ ሲሆን የፕሮቲን መፈጨትን ይቀንሳሉ። የአሚኖ አሲድ ግባቶችን በከፍተኛ መልኩ እንዲጠፋ የሚያደርጋሉ። በእንስሳት ላይ በተደረገ ሙከራ የጣፊያ መተለቅና መታመም ሁኔታን ነቀርሳንም ጨምሮ አስከትሏል። አኩሪ አተር በተጨማሪም ሂማግሊቲን አለው። ይህ የማርጋ ጠባይ ያለው ንጥረ ነገር ሲሆን ቀይ የደም ሴሎች እንዲጠባበቁ የሚያደርግ ነው። ትራይፕሲን አጋቾችና ሂማግሊቲን እድገት ከልካይ ናቸው። እኚህ ንጥረ ምግቦች እንዲመገቡ የተደረጉ የአይጥ ጨቅላዎች በትክክል አላደጉም። በውሃ በሚዘፈዘፍበት ወይም በሚጠነሰስበት ወቅት እድገት የሚያውኩ ንጥረ ነገሮቹ ይመክናሉ። ታዲያ በአሁን ሰዓት በገፍ ለታዳጊ ሀገራት እየቀረበ የሚገኘው ከአኩሪ አተር የሚዘጋጁ ምግቦች ዘይትና ወተት እንዲሁም የሕፃናት ምግብ የእህሉን ጎጂ ንጥረ ነገር በማስወገድ የሚሰራ ይሆን? ይህ የብዙዎች ስጋት ነው። መረጃው ግን ይህ ተፈጥሯዊ መርዛማ ንጥረ ነገሮችን የተሸከመው እህል የ የሚያስከትለውን የጨጓራ የጣፊያና የደም መርጋት የጤና እክሎችን አስቀምጧል። ለዚህም ጥንቃቄ ማድረግ እንደሚገባ ማሳስቧል። በተለይም ለሕፃናት የሚዘጋጁ የአኩሪ አተር ምርቶችን በተገቢው ጥንቃቄ መምረጥ ይገባል ማለት እንወዳለን። ወደ ሌላኛው መረጃ ስንሸጋገርም የፕላስቲክ ቅጣዎች የሚያስከትሉትን መዘዝ እንመለከታለን። የዓለማችን ኤሊቶች መላውን ዓለም ሕዝብ ላይ ትኩረትን ያደረገ የህዝብ ቁጥር ለመቀነስ ምግብን መምታት ላይ እንደሚሰሩ ይታወቃል። ይህም በጥናት የተረጋገጠ ሲሆን እንደ ሄኔሪ ኬሲንጀር አይነት ያሉ ቀደም ያሉ የረጅም ጊዜ እቅዶች እንደነበሯቸው ይታወቃል። ከዚህም ጋር በተያዘ በፕላስቲክ የተሞላች አለማችን ህዝቦቿ እያለቁ ነው የሚል አስደንጋጭ ጥናት ይፋ ሆኗል። ፕላስቲክ ምርቶች ከትንሽ እስከ ትልቅ በቤታችን፣ በአካባቢያችን እንዲሁም ደግሞ የትም ቦታ እቃም ስንገዛ በፕላስቲክ ሆኗል። የእነዚህ ደግሞ የፕላስቲክ ምርቶች ከፍተኛ የሆነ ገዳይ እንደሆኑ በሳይንቲስቶች እየተነገረ ነው። ይ ደግሞ በሀያ ሀያ አምስት መረጃ በጣም አስደንጋጭ ተብሎ ዓለም እየተቀባበለው ነው። በርካታ ግዙፍ ሚዲያዎችም በፊት ገጻቸው ላይ ይዘውት ወጥተዋል። ሳይንቲስቶቹ እንዳሉትም የሰው ልጅ አንጎል በማይክሮፕላስቲክ እየተጎዳ መሆኑ እና አእምሮአችንም ነገሮችን እንዳናገናዘብ ወይም ደግሞ የመርሳት ችግር የሚከሰትበት የዚህ የማይክሮፕላስቲክ ውጤት እንደሆነም ተናግሯል። እነዚህ ፕላስቲኮችም ከአምስት ሚሊሜትር ያነሱ በሳምባችን፣ በጉበታችን፣ በኩላሊታችን እንዲሁም ደግሞ በመራቢያ አካላችንና በአእምሮአችን ውስጥ እንደሚገኙ ነው እየተነገረ ያለው። በጥናቱ መሰረት አእምሮአችን ውስጥ ያሉ የማይክሮፕላስቲኮች መጠናቸው እየጨመረ እንደሆነ ነው የተናገሩት። ጉዳዩን በጣም አስደንጋጭ እንዲሆን ያደረገው ይሄ ፕላስቲክ መመረት ከጀመረ እና ወደ ገበያ ከወጣ ከ1907 ጀምሮ በጸጥታ ቆይቶ አሁን ላይ ለምንድነው ሰዎችን በጅምላ እየፈጀ ያለው ለምንድነው የሚለው ነገር ሲሆን ሳይንቲስቶቹ የተናገሩት አለማችን ላይ በ ካቶችን እያጠቃ ያለው የመርሳት ችግርም አንዱ የማይክሮፕላስቲክ ምክንያት እንደሆነ ተናግረዋል በተለይ ደግሞ ሀያላኑ ሀገራት ምግብን ልክ እንደ ጅምላ ጨራሽ መሳሪያ አድርገው እየተጠቀሙበት እንዳሉ ይህ ጥናት ማሳያ ሆኗል የዓለምን ህዝብ ቁጥር ለመቀነስ የሚሹ አካላት ስምንት ቢሊዮኑን ወደ አንድ ቢሊዮን ማውረድ ነው ምክንያቱም ይህች ምድር የተፈጠረችው ለጥቂቶች ነው ብለው ያስባሉ ምድር ላይ ያለውን ነገር በሙሉ የሚሻሙ ሰዎች አያስፈልጉም ብለው በትጋት የሚሰ በጣም መርካቶች እንዳሉም ግልጽ ነው። ስለዚህ አሁን ደግሞ በተለይ የወንዶች የመራቢያ አካል ላይ ሳይቀር የፕላስቲክ ቺፕ እንደተገኘ የሚያሳዩ አዳዲስ መረጃዎች ወጥተዋል። እነዚህ ነገሮች ሆን ተብለው አሁን ላይ ፕላስቲኮቹ የሰውን ሆርሞን ዲስትራክት እንዲያደርጉ ተደርገው እየተሰሩ እንዳሉም መረጃዎቹ ጠቁመዋል። አንዳንድ ሰዎች በፕላስቲክ የታሸገ ምግብና መጠጥ መጠቀምን እንደመሰልጠን አድርገው ያልታሸገ ምግብና መጠጥ ለብክለት የተጋለጠ አድርገው የሚያይዋሉ ዓለማችን እንግዲህ ፕላስቲክን ለተለያዩ አገልግሎቶች መጠቀም በሰፊው እንደተያያዘችው ይታወቃል። ይህም ልማዳዊ እይታዎች ፕላስቲክን የሰው ልጆች ኢኮኖሚያዊና ማህበራዊ ልማት አካል ያደረገ ነው። ነገር ግን በፕላስቲክ ስለታሸጉ መጠጥና ምግቦች አስደንጋጭ መረጃ መውጣት ከጀመረ በእርግጥም ሰነባብቷል። አሁን አሁን ግን በፕላስቲክ ስለታሸጉ ነገሮች እየወጡ ያሉ መረጃዎች እጅግ አደገኛዎችና ገዳይ እንደሆኑ እንደ ካንሰር ላሉ በሽታዎችም አጋላጭ መሆናቸው ታውቋል የአንድ ሰው የተጋላጭነቱ ደረጃ የተለያየ እንደሆነ የተጠበቀ ሆኖ ሳለ በሳምንት በአማካኝ አምስት ግራም ወይም አንድ የክሬዲት ካርድ መጠን ያለው ማይክሮፕላስቲክ ወደ ሰውነት ውስጥ እንደሚገባ ነው ይህ ጥናት ያረጋገጠው። በዚህም ሁኔታ ማይክሮፕላስቲክ አንድ ጊዜ ወደ ሰውነታችን ከገባ በኋላ በቀጣይነት ደግሞ በደማችን ውስጥ እየተከማቸ የሚቆይ መሆኑም ይበልጥ አስደንጋጭ እንደሆነ ሳይንቲስቶቹ ያስረዳሉ። በዘርፉ ላይ ጥናት ያደረጉ ባለሙያዎችም ፕላስቲክ ሰውነት ውስጥ ሲከማች ሰውነት እንዲጓጉል የደም ቧንቧ እንዲጠብ በማድረግ ለበርካታ በሽታዎች የሚዳርግ ስለመሆኑም ነው የተናገሩት። ለምሳሌ ማይክሮፕላስቲክ በደም ውስጥ እየተከማቸ መቀጠል ለክፉ የልብ ህመምና ሞት እንደሚዳርግም ይናገራሉ። ማይክሮፕላስቲክን በመከላከል ታዲያ ዓለም ውጤታማ ባይሆኑም በርካታ ስራዎችን ሰርታለች ማለት ይቻላል። የፕላስቲክ ብክለት ቀውስ ለመከላከል እንግዲህ ዓለም እየሰራችባቸው ካላቸው አንዱ ነገር ለምግብ ሆነ ለመ መጠጥ አይነት የሚውሉ ፕላስቲኮችን ወደ ምግብ ወይም ወደ መጠጥ እንዳይለቁ ወይም ደግሞ መልቀቅን እንዲቀንሱ ማስቻል ነው። በመሆኑም የምንጠጣው ወይም ደግሞ የምንመገባቸው ነገሮች የሚታሸጉት ጥራቱን በጠበቀ ፕላስቲክ ማሸጊያዎች ስለመሆኑ ቁጥጥር የሚደረግበት አግባብ የለም። ስለመሆኑም በጣም እጅግ በጣም ኢትዮጵያችንን ጨምሮ በጣም በርካታ አለማችን ህዝቦችን እየጨረሰ ያለው ይህ የፕላስቲክ ምርት ነው። በጥናቱም መሰረት ደቂቀ ፕላስቲክ የወንድ የዘር ፈሳሽ እንዲቀንስ ለስንፈተ ወሲብና ለመሀንነት እንደሚዳረግ እንደሚዳርግ ነው ጥናቱ ያመላከተው። በደማቸው የደቂቀ ፕላስቲክ ምርቶች የሚገኙባቸው ሰዎች ለስትሮክ፣ ለልብ ህመምና ያለ እድሜ ሞት የመጋለጥ እድላቸው ከፍተኛ እንደሆነ እየተነገረ ምንያለው። ያለው ይህንን እንደ ማንቂያ ደወል ልንወስደው እንችላለን። ምንም እንኳን ከመጠቀም መሸሽ ባንችል፣ እነዚህ ነገሮች የበለጠ ገዳይ እንዲሆኑ የሚያባብሳቸውንና የሚጨምሩ ነገሮችን እንደ ፀሐይና ና ኤሌክትሪክ የመሳሰሉ ሙቀት የሚሰጡና ፕላስቲኩን ወ ወደ ምግቡና መጠጡ እንዲያስተላልፍ ከሚያደርጉ ነገሮች በመከላከል ብንጠነቀቅ መልካም ነው እያልን ከዓለም አቀፍ ሚዲያዎች የተሰሙ መረጃዎችን አደረስን። ስለተከታተላችሁን እናመሰግናለን። በሌላ ወቅታዊና ዓለም አቀፋዊ መረጃ እስክንገናኝ በያላችሁበት ሰላም ተመኘን።